ሰላም ጤና ይስጥልኝ። ውድ የሶሎዳ ሚዲያ አድማጭ ተመልካቾቻችን እንዴት ዋላችሁ? ለእለቱ ያዘጋጀናቸው አዳዲስና ወቅታዊ መረጃዎቻችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በአክብሮት ጋብዛለሁ። የነ ደብረ ፅዮን ህወሓት ቡድን የሻዕቢያ ባሪያ ሆኖ ትግራይን ወደ ጦርነት ለማስገባትና ለማውደም እየሠራ መሆኑ ተገለፀ። የነ ደብረ ፅዮን ህወሓት ቡድን የሻዕቢያ ባሪያ ሆኖ ትግራይን ወደ ጦርነት ለማስገባትና ለማውደም እየሰራ መሆኑ ስንት ጊዜ እንዋጋ በሚል ባወጣው መግለጫ በነጌታቸው ረዳ የሚመራው የህወሓት ቡድን አስታወቀ በመግለጫው በአሁኑ ጊዜ ትግራይ ተረጋግታ ማሰብ ማሰብና ከመቼውም ጊዜ በላይ መተንበያ ያለባት ያለው የነጌታቸው ረዳ ህወሓት በ2013 ዓ ም የተደረገው አስከፊው ጦርነት ለምን ማስቀረት አልተቻለም? ለምንድን ነው እንዲህ አይነት ጦርነት ውስጥ የገባ ነው? በማለት ሳንገመግም አሁንም በችኮላና ከቁጥጥር ውጭ በሆነ መንገድ የሚካሄደው ጦርነት ከ2013 ዓ ም የከፋ እንጂ የተሻለ አይሆንም። በእኛ እምነት ትግራይ ትርጉሙና ዓላማው ከማይታወቅ ከማንኛውም የውጭ ም ሆነ የውስጥ ኃይል ጋር ጋብቻ ፈጽማ ጦርነት ውስጥ መግባት የለባትም ብቻ ሳይሆን ከጦርነት የሚገኝ ትርፍም የለም ያለ ሲሆን ነገር ግን ትግራይን የተቆጣጠረው ቡድን ከስልጣኑና ከጥቅሙ በቀር ምንም የማያይ የማይሰማ ኃይል ነው። የትግራይን ህዝብ ወደማይፈልገው ጦርነት ለመገፋፋትም እየሞከረ ይገኛል። የትግራይ ህዝብ የአንድን አምባገነን ቡድን ቆሌ ለማስታገስ ስንት ጊዜ በእሳት ይቀቀላል? ሲል ገልጿል። አክሎም ከመቼ ጀምሮ ነው የተፈናቀሉት ወደ ቤታቸው መመለስ የሚረጋገጠው የኔ ፓርቲ እውቅና ሲድን ብቻ ነው የሚል ቡድን ስለ ትግራይ ማሰብ የቻለው ወይስ እንደ ድርጅት እየፈረሰና እያበቃለት መሆኑን ስላወቀ የትግራይን ህዝብ አብሮት እንዲጠፋ ይዞት ሊጠፋ ፈልጎ ነው? ሲልም አስታውቋል። ይህንን እንድንል የተነሳሳንበት ምክንያት አምባገነኑ የህወሓት ቡድን ከተወሰኑት ከኮርበላይነን ከሚሉ አካላት ጋር በመሆን እንደገና የሻዕቢያ ባሪያ ሆኖ ትግራይን ወደ ጦርነት ለማስገባትና ለማውደም እየሰራ መሆኑ ለማንም ግልጽ እየሆነ ስለሚገኝ ነው። ስለዚህ አሁን አስራ አንደ ኛው ሰዓት ሳያልቅ ይህን ትግራይና የትግራይ ህዝብን ለማጥፋት የታቀደው የጦርነት ጋብቻ ማስቆም ይኖርብናል። ሲከሰት መነጋገር ትርጉም የለውም። የትግራይ ህዝብ ይህንን መጪውን የጦርነት ድግስ ተረድቶ ካሁን እንዲታገላቸው እንጠይቃለን ሲል አስታውቋል። ግዕዝ ባንክ አክሲዮን ማህበር የባለ አክሲዮኖች ገንዘብ ለመመለስ በሙስና የተሳተፉ አካላት ብከስም ከፍተኛ የትግራይ ሰራዊት ባለስልጣናት ጣልቃ በመግባት ክሱ ተቋርጧል ሲል አስታወቀ። ግእዝ ባንክ አክሲዮን ማህበር እንደ ባንክ ለመቋቋም የተለያዩ አክሲዮኖች ሲሸጥ የቆየ ሲሆን ከጦርነቱ በኋላ የአክሲዮን ባለቤቶች የባንኩ መመስረት ሲጠብቁ ባንኩ ግን ሳይመሰረት ገንዘባቸው እንደተበላ አስታውቆ የነበረ ሲሆን ብዙዎች ወደ ህግ ወስደውታል። ግዕዝ ባንክ አክሲዮን ማህበር ይህንን ጉዳይ አስመልክቶ ትናንትና ግንቦት 1 2017 ዓ.ም በማህበራዊ ትስስር ገጹ እንዳስታወቀው ስለ የባንኩ አክሲዮን ሁኔታ ያሳሰባቸው ባለቤቶች ደጋግመው ጥያቄ እያቀረቡልን የሚገኙ ሲሆን፣ በዚህም መሰረት ገንዘባቹ ተመላሽ እንዳይሆን የሚከለክሉትን ሁኔታዎችና እንቅፋቶችን በሚመለከት መግለጫ መስጠት እንዳለብን አምነናል ብሏል። የግዕዝ ባንክ የምስረታ ሂደት የተቋረጠ ሲሆን ለዚህም ዋናዎቹ ምክንያት በድርጅቱ ውስጥ ያለው የገንዘብ ዝርፊያ ምክንያት፣ በአስተባባሪዎች መካከል ስምምነት አለመኖርና መጠራጠር መፈጠሩ፣ እንዲሁም የሀገራዊ ባንክ መመሪያ ለውጥን ተከትሎ ነው ያለ ሲሆን በተጨማሪም እንደ ድርጅት በምስረታ ሂደት ላይ ከአምስት ዓመት በላይ ገንዘብ ይዞ መቆየት እንደማይቻል በህግ ተደንግጓል ብሏል። ቀጣዩ ብቸኛ ሂደት የሚሆነም ድርጅቱ በሀገራዊ ባንክ እንደፈረሰ አሳውቆ ገንዘቡ ለባለ አክሲዮኖች መመለስና ኦዲት ማስደረቅ ነበር። ይሁን እንጂ አቶ አብርሃ ገብረ ዋህድ፣ አቶ ገብረ መድህን ኃይሌ፣ አቶ አዘናው በርሄ የተባሉ አስተባባሪዎች ቢሮውን ሰብረው ሽምግልናውንና ሽግግሩን አደናቅፈው አሁን ደግሞ የተበደለውን ባለ አክሲዮን ገንዘብ ተመላሽ ሳያደርጉ ለግል ጥቅማቸው ሲሉ ወዳልተፈለገ ሴራ ውስጥ ገብተዋል። ብሏል። በሌሎች የድርጅቱ አካላት በሙስና የተከሰሱ እነዚህ አካላት ግን ከፍተኛ የትግራይ ሰራዊት ባለስልጣናት ጣልቃ በመግባት ክሱን አቋርጠውታል ሲል አክሲዮን ማህበሩ አስታውቋል። የኢትዮጵያ ፌዴራል ፖሊስ የህዳሴ ግድብ የውሃ ማጠራቀሚያውን ለመጠበቅ በታሪክ ለመጀመሪያ ጊዜ የባህር ላይ ፖሊስ አቋቋመ። የኢትዮጵያ ፌዴራል ፖሊስ የታላቁን የኢትዮጵያ ህዳሴ ግድብን የውሃ ማጠራቀሚያ ለመጠበቅ በሀገሪቱ በታሪክ ለመጀመሪያ ጊዜ የባህር ላይ የፖሊስ ኃይል ከፈተ። የታላቁን የኢትዮጵያ ህዳሴ ግድብን አርቴፊሻል ሐይቅ 1680 ካሬ ኪሎ ሜትር የሚሸፍንና እስከ 74 ቢሊዮን ኪብ ሜትር ውሃ የሚይዘው አዲሱ ኃይል የባህር ዳርቻ ወይም የባህር ላይ ፖሊሲ የተባለ የሚጠራው ኃይል በስትራቴጂካዊ አስፈላጊ ቦታ ዙሪያ የሚፈጸሙ ወንጀሎችንና የባህር ላይ አደጋዎችን የመከላከል ኃላፊነት ተሰጥቶታል በፌዴራል ፖሊስ የኢንስፔክሽን እና ደረጃዎች መምሪያ ኃላፊ ኮማንደር እስከዳር ብርሃኑ እንደተናገሩት ይህ አዲስ ኃይል ማቋቋም አስፈላጊ ሆኖ የተገኘው ከውሃ ማጠራቀሚያው ስፋትና ስልታዊ ጠቀሜታ አንጻር ነው። ይህንን ረጅምና ሰፊ ሰው ሰራሽ ሐይቅ ለመከላከልና በአካባቢው ሊደርሱ የሚችሉ ወንጀሎችን ለመከላከል የሚያስችል የፖሊስ ኃይል ማደራጀት አስፈላጊ ሆኖ ተገኝተዋል ሲሉ ኮማንደር እስከዳር የመንግስት ዕለታዊ ጋዜጣ ዘግበዋል። በልዩ ትጥቅና ስልጠና የታጀበው ይህ ክፍል የውሃ ማጠራቀሚያ ሙሉ የመስራት አቅም ያለው በመሆኑ እና የፌዴራል ፖሊስ ቀደም ሲል መከላከያ ጀልባዎችን በሀገር ውስጥ ማምረቻዎች ለመግዛት ያቀደውን ተከትሎ እያደገ ለመጣው የጸጥታ ፍላጎት ምላሽ የሚሰጥ ነው። ይህ ማስታወቂያ ጠቅላይ ሚኒስትር ዶክተር አብይ አህመድ የታላቁን የኢትዮጵያ ህዳሴ ግድብን የውሃ ሙሌት ስራውን እና የታችኛውን ተፋሰስ ፍሰት ሳያስተጓጉል ሙሉ አቅሙን ማጠናቀቁን ካረጋገጡ በኋላ ነው። አሁን ታላቁን የኢትዮጵያ ህዳሴ ግድብ 100% ሞልቷል፣ ከአስዋን ግድብ ጋር ተመሳሳይ ነው ሲሉ ለፓርላማው ሲናገሩ በሂደቱ ወቅት በግብጽ የውሃም ክምችት ላይ ምንም አይነት ጉዳት እንዳልደረሰ አረጋግጠዋል። ለፕሬዝዳንት አልሲሲ የታላቁን የኢትዮጵያ ህዳሴ ግድብ በሚሞላበት ጊዜ የአስዋን ግድብ አንድም ሊትር ውሃ እንደማይጠፋ ነግሬያቸዋለሁኝ ሲሉም ተናግረዋል። ጠቅላይ ሚኒስትሩ ቀደም ሲል ከግብጽ ባለስልጣናት ጋር ያደረጉትን ውይይት በድርቅና በውሃ ደህንነት ላይ ያላቸው ስጋት አምነዋል። በድርቅ ላይ ያላቸውን ስጋት ገልጸዋል ያሉት ጠቅላይ ሚኒስትሩ የኢትዮጵያ ለቀጠናዊ ትብብር ያላትን ቁርጠኝነት አጽንኦትም ሰጥተዋል። አርኤስኤፍ በኦምድርማን በፈጸመው ጥቃት ስምንት ንጹሐን ሰዎች ተገደሉ። አርኤስኤፍ ሐሙስ ዕለት በምዕራብ ኦምድርማን በመኖሪያ ቤቶች ላይ በፈጸመው የሰው አልባ አውሮፕላኖች ጥቃት ሶስት ህጻናትን ጨምሮ ቢያንስ ስምንት ሲቪሎች ተገድለዋል ሲሉ የአካባቢው ምንጮችና የህክምና ባለስልጣናት ገልጸዋል። ከዚህ በተጨማሪ የአርኤስኤፍ ተዋጊዎች በአካባቢው የሚገኙ መኖሪያ ቤቶችን በወረሩበት ወቅት ተኩስ በመክፈታቸው አምስት ሰላማዊ ሰዎችም ተገድለዋል ተብለዋል። የሱዳን ጦር ወደ ኮርዶፋን በሚወስደው ስትራቴጂክ የኦምድርማን ባራ አውራ ጎዳና አቅራቢያ በሚገኘው የአርኤስኤፍ የመጨረሻ ምሽግ ላይ ከፍተኛ መሻሻሎችን እንዳሉ ሲገልጹ በምዕራብ ኦምድርማን ገዳይ ጥቃቶችን ተከስቷል፣ ተብሏል። የኦምድርማን የአደጋ ጊዜ ምላሽ ክፍል አባል ለሱዳን ትሪቡን እንደተናገሩት ከሆነም አርኤስኤፍ በዳሬ ሰላም ብሎክ 26 በፈጸመው ጥቃት ቢያንስ አምስት ንጹሐን ዜጎች ተገድሏል ብሏል። የአደጋ ጊዜ ሰራተኛው አክለውም አርኤስኤፍ በዳሬ ሰላም ብሎኮች 22፣ 26፣ 27፣ 28 እና 30 እንዲሁም በሩቅ ምዕራብ ኦምድርማን በሚገኘው አልሞዋይሊህ አካባቢ በታሰሩ ሰላማዊ ዜጎች ላይ ሰፊ የመብት ጥሶቶች እየፈጸመ ነው ብለዋል። እነዚህ በአርኤስ ኤፍ የተያዙ ቦታዎች በጣም ውስብስብ የሆነ ሰብአዊ ቀውስ ያጋጥማቸዋል። ነዋሪዎች ንጹሕ ውሀና ምግብ ለማግኘት እየታገሉ ነው ተብለዋል። ከዚህ በተጨማሪ የሱዳን ዶክተሮች ኔትወርክ በወጣው መግለጫ በምዕራብ ኦምድርማን ብሎክ አስራ ስድስት በሚገኙ መኖሪያ ቤት ላይ በተፈጸመ የአርኤስ ኤፍ ሰው አልባ አውሮፕላን ጥቃት ቢያንስ ሶስት ህጻናትን ሲገደሉ አራት ሌሎች ደግሞ ቆስለዋል ተብሏል። የሱዳን ዶክተሮች ኔትወርክ መግለጫ በኦምድርማን እና በሌሎች ግዛቶች በአርኤስኤፍ የሚካሄደውን ህዝብ በሚበዛባቸው ቦታዎች ላይ ያነጣጠሩ ጥቃቶች ቀጥሏል ብሏል። የዶክተሮች ቡድን ዓለም አቀፍ ማህበረሰብ አርኤስኤፍ እና አመራሩ እንደዚህ አይነት ጥሰቶችን እንዲያቆሙና ጫና እንዲደረግ፣ በኮርዶፋን እና በዳርፉር በተከበቡ አካባቢዎች በደህንነቱ የተጠበቀ የእርዳታ ኮሪደሮችን እንዲከፈትና ሆን ተብሎ የሲቪል መሰረተ ልማት አውታሮች ላይ የሚፈጸሙ ጥቃቶች እንዲያቆም አሳስቧል። ፑቲን በርሲያ የድል ቀን ሰልፍን በጠንካራ ጥበቃና በአጭር የተኩስ አቁም ስምነት ላይ ሆነው አከበሩ። ቪላዲሚር ፑቲን የሩሲያን የድል ቀን መታሰቢያ በቀይ አደባባይ በመገኘት ያከበሩ ሲሆን የዩክሬን ጥቃቶች በመዲናዋ ላይ ከቀናት በፊት መፈጸሙን ተከትሎ ከፍተኛ ጥበቃ ለስነ ስርዓቱ ተደርገዋል። የቻይናው ዢ ጂንፒንግን ጨምሮ ከ20 በላይ ዓለም አቀፍ መሪዎችና ለሩሲያ ጦር ሰራዊት የቀድሞ ወታደሮች ንግግር ያደረጉት ፑቲን ሩሲያ ከሁለተኛው የዓለም ጦርነት ያገኘችውን ትምህርት ሁሌም ታስታውሳለች ብለዋል። ጦርነቱን ከዛሬው የዩክሬን አጠቃላይ ወረራ ጋር በማያያዝ ንግግር ያደረጉት ፑቲን ልዩ ወታደራዊ ኦፕሬሽን ጀርባ ሩሲያ እንዳለች በመግለጽ የአሁኑ ጦርነት አራተኛ ዓመቱን አስቆጥረዋል ሲሉ ተደምጠዋል። ዩክሬን የቲያትር ትዕይንት በማለት ውድቅ ያደረገችው 80ኛ ዓመት የምስረታ በዓል ጋር ለማገጣጠም ታስቦ የአንድ ወገንና የሶስት ቀናት የተኩስ አቁም ስምነት በሩሲያ መታወጁ ይታወሳል። የዩክሬን ጦር በግንቦት ስምንት የተኩስ አቁም ስራ ላይ ከዋለ በኋላ በሺዎች የሚቆጠሩ ጥቃቶችን እንደተፈጸመበት አስታውቋል። ሩሲያ የተኩስ አቁም ስምነቱ እያከበረች መሆኗን ብትገልጽም ዩክሬን ግን በመቶዎች በሚቆጠሩ ጥሰቶችን ከሳለች። የተኩስ አቁም ሊደርስ ከቀናት በፊት ሞስኮና ኪዮቭ እርሰ በርስ ተታኩሰዋል። የዩክሬን ሰው አልባ አውሮፕላኖች ባደረሱት ጥቃቶች በመላው ሩሲያ አየር ማረፊያዎች በረራዎች ተሰርዘዋል። በዚህም የተነሳ 60 ሺህ ያህል ተሳፋሪዎች ጉዞ እንዲስተጓጎልባቸው ተገደዋል። ሩሲያ የሶቪየት ህብረት በናዚ ጀርመን ድል ያደረገችበትን 80ኛ ዓመት ክብረ በዓልን ስትዘክር በሞስኮ ከፍተኛ ጥበቃና ከባድ የእንቅስቃሴ እገዳዎች ተጥለዋል። ከፑቲን ንግግርና ከመታሰቢያ አንድ ደቂቃ ዝምታ በፊት የምድር ጦር አዛዥ ኦሌግ ሳሊኮቭ 11 ሺህ ወታደሮች እየመሩ ወደ ቀዩ አደባባይ ገብተዋል። ከዚያም በመከላከያ ሚኒስተር አንድሬ ቤሎሶቭ የተመራ ስነ ስርዓት ተደርገዋል። ፑቲን ሩሲያ በናዚ ሩሶፎቢያ ወይም የሩሲያ ጥላቻ ለሰከሩና ለጸረ ሴማቲዝም በሙሉ የማትጠፋ እንቅፋት ነበረች፣ አሁንም እንቅፋት ሆና ትቀጥላለች ሲሉ አጥብቀው ተናግረዋል። የራሽያው መሪ ፑቲን የዩክሬን አመራርን ናዚዎች በማለት ደጋግመው ፈርጀዋል። በመጨረሻም ሩሲያ ለሰሜን ኮሪያ ወታደሮች ልማት ማበርከቷን ተገለጸ። ሩሲያ የሰሜን ኮሪያ ወታደሮች ሩሲያ ገብተው ላበረከቱት አገልግሎት ሽልማት መስጠቷን ተገልጿል። የሩሲያ ባለስልጣናት እንዳሉት ወታደሮቹ በኩርስክ ግዛት በነበረው ኦፕሬሽን ትልቅ ሚና ስለመጫወታቸው መግለጻቸውን የሀገሪቱ የመንግስት መገናኛ ብዙሃን ዘግበዋል። በሰሜን ኮሪያ የሩሲያው አምባሳደር አሌክሳንደር ማትሴጎራ ሩሲያና ሰሜን ኮሪያ ስልታዊ አጋርና ጥብቅ ወዳጆች መሆናቸውን ስለመግለጻቸው የሰሜን ኮሪያ ማዕከላዊ የዜና ኤጀንሲ ገልጸዋል። አምባሳደሩ እንዳሉት ፕሬዚዳንት ቪላዲሚር ፑቲን የሰሜን ኮሪያ ወታደሮች ለሩሲያ ላበረከቱት ሕይወትን እስከ መስጠት ለደረሰው መስዋዕትነታቸው ወታደሮቹን የሰሜን ኮሪያ ሕዝብና እንዲሁም ፕሬዚዳንቱን ኪም ጆንግን አመስግነው ብለዋል ሲሉ መልእክታቸው አስተላልፈዋል። ባለፈው ወር መጨረሻ ሰሜን ኮሪያ ሩሲያ ከዩክሬን ጋር የምታደርገውን ጦርነት ለማገዝ ወደ ሩሲያ ወታደሮቿን መላኳን አረጋግጣለች ሲል የዘገበው የአናዱሉ ነው። የተከበራችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለቱ መርጠን ወደ እናንተ ያቀረብናቸው መረጃዎቻችን እስካሁን ስትከታተሏቸው የቆያችሁ ይመስሉ ነበር። እስካሁን ከኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ፣ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። አዳዲስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደውል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለሀገራችን ኢትዮጵያ።